ሴት ልጅ በወንድ ጫንቃ ላይ በወንድ ጫንቃ ላይ የሴት ልጅ ማህፀን ላይ እንደ ኮሶትን ተጣብቀህ ደሟን የምትጠጣውን ውሃ የምትበላውን ምግብ እየመጠጥክ ነው የተፈጠርከው። ወደዚህ ቻለም የምትቀላቀለው እሷ አመጣ ገፍታህ ነው የምታድገው። የእሷ ደረት ላይ ተጣብቀህ ጡቶቿን እየመዘመዝክ ነው ስንችለህ ከቤትህ እስክትወጣ ድረስ ካልሲህን ፓንትህን ሳይቀር እያጠበች የምታሳድግህ እናትህን አድጌያለሁ ብለህ ስታስብ ደግሞ ቤተሰብ መመስረትን ትፈልጋለህ። ማግባት አይንህን ባይን ማየት ትፈልጋለህ። ኔ ጫንቃነትህ ከእናትህ ወደ ሚስትህ ይተላለፋል። አሁን ደግሞ ፓንትህንም ካልሲህንም ሳይቀር ሚስትህ እያጠበች የምትበላውን ምግብ እያሰበች እየሰራች እያበላች ከዚህም ከዚያም ለቃቅመህ የምታመጣላትን ገንዘብ መንዝራ መናዝራ ቤት ሰርታ ትሰጥሃለች። አይንህን በአይንህ እንደፈለግከው ታሳይሃለች። ዘርህን ታስቀጥልልሃለች። በሰው ልጅ ታሪክ ሴት ልጅ የወንድ ጫንቃ ላይ ተቀምጣ አታውቅም። ወንድ ነው የሴት ጫንቃ ላይ የሚቀመጠው። ወንድ ነው የሴት ልጅ ጥገኛ። ወንድ ነው የሴትን እጅ፣ የሴትን እግር፣ የሴትን ሰውነት ሲያይ ሲጠብቅ ከሷ የሚኖረው። አሁን አታስቁኝ። እንዲህ የምታስቡ ሰዎች፣ ሴቶችን የቤት እመቤት ስለሆኑ የወንድ ጥገኛ አድርጋችሁ የምታየው ሰዎች፣ እሱ እኮ ገንዘብ ብቻ ነው የሚያመጣው፣ ሌላ ምንም ኮንትሪቢዩት የሚያደርገው ነገር የለም። ስሜታዊ ጫናውን አካላዊ ጫናውን ኢቭን ሴክሽዋል ጫናውን ተቋቋመው ሴት ናት። ኢሞሽናል ሜንታል ፊዚካል ሌበር ከፐርሰንት በላይ ኮንትሪቢዩት የምታደርገው ሴት ናት። ፕሮቫይድ የምታደርገው ሴት ናት። ሴት ነች ፕሮቫይድ እያደርገች የምታኖራችሁ ገንዘብ እኮ ሰው ሰራች ነገር ነው። እንደገና ሴት ልጅ ገንዘብ እንዳታገኝ፣ ገንዘብ እንዳይኖራት የሚያደርግ ሲስተም የፈጠራችሁት እናንተው ናችሁ። እንደዚህ አይነት ሲስተም ከፈጠራችሁ በኋላ ገንዘብ እናንተ ስለምታመጡ ሴት ጥገኛ ነች ኖ የተፈጥሮው ሳይት ጥገኛ ናችሁ እናንተ። ቤተሰብን ገንዘብ አይደለም የሚያስተዳድረው። ኤፍ ዋይ አይ ፌሚኒዝም ሴቶች ኑሯቸውን እንዲታገሉ ራሳቸውን እንዲችሉ የሚያደርግ እሳቤ ነው። ሊትራሊ ፌሚኒዝም ምናምን ፌሚኒዝም የምንልበት ምክንያት ያ ነው። ሴቶች እራሳቸውን እንዲችሉ